የጫጉላ ጊዜ ትላለች ሙሽሪቱ። በዛ ጋር ከምትሄድ በዛ ከምትወጣት ሰዎች ምናምን ይኖራሉ። በዚሽ ጋር ሾለክ ብላ ትወጣለች ያሳያቸው ሃይ እያዳሚሽ ከዚህ በኋላ አሙ አላገባ ሰርግ መቼ ነው እያላቸው መንገድ ላይ በዩቲብ የምትጠይቁ ሰዎች ከዚህ በኋላ መቶ ሺ አስመልክቶ፣ እንግዲህ አንዳንድ ዝም ብሎ ተራ ነገር ከምሰጣት ለእናቴ ሳላገባ በፊት ደግሞ እኔ አይምሮ እንዲያርፍ በዚህ መልኩ ሱቅ ሰርቼ እላታለሁ ማለት ነው። እችኛው እንጠቀም ማሽ ምንጣፍ አንጥፍ ያለው እንጠቀማቶ ጥላላቸሁ ይመስላል። እች ደግሞ ኮስሞቲክስ ናት የተመለከታችኋት። ከዚህም መገላገላችን ነው። ምክንያቱም የቀዘቀዘ ሳይሆን ትኩስ ትኩስ ነገር صدره አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ወደ ነያ የተከበራችሁ የቻናል ተከታታዮች ባላችሁበት የአላህ ሰላም እዝነ ተረዲ ቸረንታ ኢንሻአላህ። ዛሬ ለየት ባለ ቪዲዮ ተመልሼላችኋለሁ። የጠፋሁበትን ምክንያት እነግራችኋለሁ እያልኳችሁ ነበረ ነበር። ኢንሻአላህ እዚህ ጋር የምትመለከቱት ሰሃን ነው። ረመዳን ችሎኛል። ይሄ ብቸኛ ይሄ ወንድሜም ጓደኛዬ ነው የረመዳን ኢንሻአላህ ከዚህ ልንገ ልንገላገል ነው ከርዕሱ እንደተመለከታችሁት እዚህ ቤት ውስጥ ለየት ያለ ሰርፕራይዝ አለ። እሱን አስመለክታችኋለሁ እንሻአላህ። ለማንኛውም መቶ ሺህ አስመልክቶ ለእናቴ ሰርፕራይዝ አደርጋታለሁ ብዬ ነበረ። ያው እንግዲህ ለኢድያ ትመጣለሁ፣ አሁን ሰለማይመቻት ማለት ነው። እዚህ ጋር የምትመለከቱት ሱቅ ነው። ይህን እየሰራሁ ነበር ቢዚ የሆንኩት። ውስጥ ላይም ሌላ ሰርፕራይዝ አለ። ናና አስመልክታቸው ቆይ እስኪ በቪዲዮ ትመለከቱታላችሁ ማለት ነው። ያያችሁት ነው። መቶ ሺህ አስመልክቶ እንግዲህ አንዳንድ ዝም ብሎ ተራ ነገር ከምሰጣት ለእናቴ ሳላገባ በፊት ደግሞ እኔም አይምሮ እንዲያርፍ በዚህ መልኩ ሱቅ ሰርችላታለሁ ማለት ነው። እንሻላ በቅርቡ በአላህ ፍቃድ አሟልተን ደግሞ እናስረክባታለን። ይህም ነገር ሲያንሳት ነው ወላሂ፣ ለእናቴ ከዚህም በላይ ይገባታል ማለት ነው። ብዙ ነገር አድርጋልናለች። እንሻአላህ ለማንኛውም መቶ ሺ አስመልክቶ መቶ ሀያ ሺ በትናንትና ሁለት ገብቻለሁ። ከልብ አመሰግናለሁ እወዳችኋለሁ። ገና ወደፊት እንሄዳለን እንሻአላህ። እንግዲህ ወደ ዋናው ጉዳይ ስመጣ ወደ ሙሽራው ቤት ነው የምወስዳችሁ ማለት ነው። ይሄ በቃ ከዚህ በኋላ ልንሰማበት የዘንድሮ ዘንድሮ ረመዳን ብቻ ነው ከኔ ጋር የሚያገለግለው። ማታ ማታ እየመጣሁ እያስጠቀስኩ ወደ ቤቴ ወደ ክላሴ የሚሄደው ማለት ነው። ቪዲዮ ምናምን የምሰራበት ታውቁታላችሁ፣ እዛ ነው ማፍጥረው ነገር ግን ማስረው ነገር ግን ከዚህ በኋላ ኢንሻላህ ከሚስቴ ጋር ይሆናል። ለማንኛውም ልዩ ሰርፕራይዝ አለኝ። የጠፋንበት ምክንያት ይሄ ቤት እንደተመለከታችሁ፣ ከዚህም በፊት አላለቀም። አሁን ግን አሁን ግን ማሻላ አላህ ማሻ አላህ ማሻላ አላህ ቆይ ቆይ ቆይ፣ ማብራቱን ላብራላችሁ ላችሁ ማሻላ አላህ። እሺ ይህንኛውን ተጠቅመናል። እዚህ ጋር ደሞ እንጣ ቀይ ነው፣ ይህንኛውን እንጠቀም። እዚህ ጋር ይችኛውን እንጠቀም። ማሻ አላህ። ለማንኛውም ይህን ይመስላል። ምንጣፍ አንጥፍ ያለው እዚህ ጋር እንደምትመለከቱት ነው። ወደ ዋናው ቦታ ገና አዲስ ነው። በነገራችን ላይ ኢድ እየተዘጋጀ ነው ትላላችሁ፣ እንሻላ እንዲሁም ደግሞ ነገ የሚገርም ይፍጣር አለብኝ ከጓደኞች ጋር። ስለዚህ እሱን አስመልክቶ የግድ እናትና አባቴ ቤት ሳይሆን እኔ ቤት ልጋብዛቸው ብዬ በጣም ስራ ቢዚ ሁኜ እጅ ሁሉ እስኪቆስል ነበረ የሰራሁት ሰሞኑን። አላ አላ አላ። በራፍ የለውም ግን ገና አሰራበታለሁ እንሻ አላህ እንጠቀማቶ ጥላላችሁ እያያችሁት ነው። እስከ ዛሬ ድረስ የነበረው ቁምሳጥኑ ምናምን መሬት ላይ ነበር ሲንገላታ የነበረው። በነገራችን ላይ ሌሎች አራት አምፖሎች ነበሩት፣ ነገር ግን ከዚህ ጀርባ ነው ይሄ ካሎታል ማብራትና ማጥፊያው ማለት ነው። እና ቁምሳጥኑ ይሄን ይመስላል እያያችሁት ነው። በጣም ነው የሚያምረው ወላሂ፣ በጣም ነው የምወደው እያያችሁት ነው። እዚህ ጋር እዚህ ጋር የሱፍ መስቀያ ምናምን ነው። እዚህ ጋር የሱፍ መስቀያ አለ። ብረቱን አላመጣሁትም፣ ስለዚህ ባለ አራት ተከፋ እኔ በደህናው ጊዜ ነው የተሰራው ይሄ። አሁን ኦቨር ነው፣ እየተመለከታችሁት ነው። እዚህ ጋርም አንድ ሁለት ሶስት አራት አለ። እነዚህ ብርድ ልብስ ምናምን ማስቀመጫ ናቸው። አንዳንድ ኮንፎርቶች ምናምን፣ እያያችሁት ነው። አልደርስባት ለማንኛውም ይከፈታል እንሻላ። እና እዚህ ጋርም እየተመለከታችሁ ነው። በጣም ነው የምወዱ፣ በጣም ነው የሚያምረው። እቺ ደግሞ ኮስሞቲክስ ናት ናዛ ጋር። እቺ ደግሞ ኮስሞቲክስ ናት፣ እየተመለከታችኋት ነው። አንዳንድ እቃ እንትን ትላለች። እንዲሁም ደግሞ መዋቢያ ናት። እንሻላ እዚህ ጋር መሳቢያዎች አሉ። እዚህ ጋር አንዳንድ ነገር ማስቀመጫ ትሆናለች። በጣም ጽድት ያለች ለየት ያለች ነገር ናት። በነገራችን ላይ በራፍ በዚህ ጋር አለ። እንግዲህ ያው የጫጉላ ጊዜ ትላለች ሙሽሪቱ። በዛ ጋር ከምትሄድ በዛ ከምትወጣ ሰዎች ምና ይኖራሉ፣ በዚህ ጋር ሸለክ ብላ ትወጣለች። ና ያሳያቸው። ሀይ፣ እያዳሚሽ ከዚህ በኋላ አሙ አላገባም። ሰርግ መቼ ነው እያላችሁ መንገድ ላይ በዩቲዩብ የምጠይቁ ሰዎች ከዚህ በኋላም ጥያቄያችሁ የተመለሰ ይመስለኛል ምክንያቱም ትጠብቃላችሁ አሁን ትንሽ ቀናቶች ናቸው እንሻአላ ምክንያቱም ዋናውን ነገር አዘጋጅተናል ሸራ ምናምን አለባበስ አድርገን ወደ አረፋ አካባቢ ቀለም እንቀባታለን ይሄ እዚህ ጋር የምትመለከቱት አልጋ ነው ጠጋ ብሎ ወደዛ በኩል አልጋ ነው ፍራሽ የለኝም ፍራሽ እና አንዳንድ እቃ ፍሪጅ ምናምን ብዙ ያልተሟሉ እቃዎች አሉ እናንተ ጥያለ አግባ አግባ ስትሉኝ አልነበር እንዴና? በዚህ መልኩ ብረቱ ነው፣ ፍራሽ አለ። ማሻላ በጣም ደስ ይላል። ሙሉ ኮምፕሌት ነው። በነገራችን ላይ አንድ አይነት ማሽ የሚያደርግ ኤችዲኤፍ ከለር ናቸው። ስለዚህ ይሄ ቀለም ቅብ ምናምን አይደለም። እና ድንገት ሳላውቅ ደግሞ ወላሂ መንጣፉን ራሱ ከዚህ ጋር የሚመሳሰል ነገር ነው የገዛሁት። እና ባጭሩ የአልጋ ቤት የመኝታ ቤቷ ይችን ትመስላለች፣ ጠባብ ትመስላለች። ነገር ግን እነዚህ ሙሉ እቃዎችን ይዛለች ማለት ነው። ፉል አርጋ ይዛለች እና ማሻአላህ፣ እዚህ ጋር የምንዋኘው ትላለች። ጫጉለተኞች እነዚህ ተሞሻሪዎች ተዘጋጁ ትላላችሁ። እንሻላ በአላህ ፈቃድ ከረመዳን በኋላ እንሻላ ዱአ አድርጉልኝ። በዚህ በረመዳን የሁላችንም ሀጃ አላህ ያውጣልን ለማለት ወዳለሁ። ከዚህም ከሰሀን መገላገላችን ነው ምክንያቱም የቀዘቀዘ ሳይሆን ትኩስ ትኩስ ነገር እንጠቀማለን ብዬ ተስፋ አድርጋለሁ። ቤቴን እንዴት አያችሁት? ወላሂ ለዚህ ነበር እየለፋው የነበረው። ነገ ሚገርም ይፍጣር አለብኝ ከጓደኞች ጋር። ቀናቶች አጥረውብኝ የግድ በቃ አመቻችቼ እዚህ ማድረግ አለብኝ ብዬ ነው የወሰንኩት እና የእናቴንም ሱቅ አይታችሁታል፣ የእኔንም ቤት አይታችሁታል። ከዚህም በላይ ደግሞ እንሻላህ ፏፏ እናደርጋለን። አላህ ሀያት እድሜ ጤና ይስጠን። እና ይህን ይመስላል። ሌላ ምንድን ነበር የቀረኝ? እና ያው ሁላችሁም ለሰርጉ እንድትዘጋጁ ለማለት እወዳለሁ። ይህን ይመስላል የእኛ አዲሱ የሙሽራው ቤት። እንሻላ ረመዳን ዛሬ 26 ኛው ሌል ነው 25 ኛው ቀን ነው ማለት ነው። ቤታችን ትች ትመስላለች። ወዳችኋለሁ። አብራሽ ስለቆያችሁን ከልብ አመሰግናለሁ። 120 ሺህ ፎሎወር ወይም ሰብስክራይብ ገብተናል ኢንሻአላህ ይሄ ያንሳሃል ገና እንጨምራለን እያላችሁ ነው። እናንተም ከጎን ስላላችሁ ከልብ አመሰግናለሁ፣ እወዳችኋለሁ። እናቴን ደግሞ በቅርብ በኢድ ልዩ ፕሮግራም ጋር እንቀርባለን፣ በዚሁ በእኛው ቤት፣ በሙሽራ ቤት ማለት ነው። እወዳችኋለሁ። እንሻላ። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ። ደስ ያላችሁን ኮመንት እንድጽፉልኝ በአክብሮ ጠይቃቸዋለሁ። መልካም